ሰላምታችን በያላችሁበት ይሁን፣ ውድ ብላክ ላይ ሚዲያ ቤተሰቦች። ከቻናላችን ለዛሬ የተመረጡ አዳዲስና ወቅታዊ መረጃዎችን ወደ እናንተ ማድረስ እንጀምራለን። በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም መግለጫ ሰጥቷል። ሙሉ መግለጫውን እናስደምጣችኋለን። የአማራ ፋኖ በባህር ዳሩ ወታደራዊ ካምፕ ላይ የከባድ መሳሪያ ጥቃት ማድረሱን አሳውቋል። በዚህም ከፍተኛ ቁሳዊ ጉዳት ደርሷል ብሏል። ዝርዝር መረጃውን ይዘናል። የቤት አማራ ፋኖ ከባድ ውጊያ እያደረገ ነው። በርካታ ቀጠናዎችን በሸፈነው ውጊያ ፋኖ ድልማ ስመዝገቡ መዝገቡ ተነግሯል። በቆይታችን ትሰሙታላችሁ። በጎንደርም አስደናቂ ወታደራዊ ኦፕሬሽኖች መሰራታቸውን የአማራ ፋኖ አንድነት በጎንደር አሳውቋል። እንመለከተዋለን። ሕወሓት ማስጠንቀቂያ ሰጥቷል። ትዕግስቴን ጨርሻለሁ ብሏል። የመረጃችን አካል ነው። በአርበኛ ዘመን የካስ የሚመራው የአማራ ፋኖ በጎጃም መግለጫ ሰጥቷል። የአብይ አህመድ አሸባሪ ቡድን በአማራ ህዝብ ላይ በአሁኑ ሰዓት ሁሉን አቀፍ ወንጀሎችን እየፈጸመ ይገኛል ያለው መግለጫው የአማራን ህዝብ እየጨፈጨፈ ያለው አብይ አህመድ የአማራ ገበሬ ጠላት ወደ ያዛቸው ከተሞች ገበያ ውሎ ለመመለስ በሄደበት በማገትና ሚኒሻ ብለው ወደሚጠሩት አደረጃጀት በግድ በማስገባት እንዲሁም ወጣቱን የዕለት ጉርሶን ለመሸፈን የቀን ስራ ከሚሰራበት ቦታ በማገት አድባብተናና መከላከያ ወደሚሉት የግለሰቦች ሰራዊት በማስገባት አማራውን በአማራው ታኩስ በሚል ስር የሰደደ የጥላቻ አጀንዳ የተጠመደው ወራሪ ኃይል ሰለባ ሆነው የሚገኙ ወጣቶች አሉ ብሏል። አብይ አህመድ የአማራን እርሱን መንጠቅ ትጥቁን ማስፈታት የሚለው አጀንዳ የመጀመሪያ የመተግበሪያ መቅድሙ በማድረግ የጀመረ መሆኑ የሚታወቅ ሲሆን፣ በህዝባችን ላይ የስነ ልቡና ጫና ለመፍጠር በክልልና ዞን ከተሞቻችን የሚኖሩ ማህበረሰባችንን በማስገደድ መሳሪያ ገዝተው ገቢ እንዲያደርጉ ተደርገዋል ነው ያለው። መንግስታዊ አሸባሪ የአብይ አህመድ ቡድን የአማራን ህዝብ የኢኮኖሚ ተመጻዋጭ እንዲሆን አርሶ አደሮችን በገንዘቡ የአፍር ማዳበሪያ ገዝቶ ምርት እንዳያምር ትምህርት የማዳበሪያ የሽያጭ ተመን ከሌሎች ክልሎች በተለየ ሁኔታ በመጨመር እንዲሁም ገንዘቡን ወስዶ መግደያ መሳሪያ ለመግዛት በቅል እየሰራ ይገኛል፣ ብሏል መግለጫው። አብይ አህመድና ጭፍሮቹ በአሁኑ ሰዓት አከርካሪያቸው የተመታ በመሆኑ በዓለም አደባባይ በፍርድ ገመድ እየተጎተቱ የሚቆሙበት ጊዜ ቅርብ መሆኑን እየገለጽን ማዳበሪያውን በተመለከተ ከዓመት ዓመት አርሶ እና አለስልሶ የኢትዮጵያን ህዝብ የሚመግበውን የአማራ ገበሬ በኃይል በመውረር ከላይ በድሮንና በጀት ከምድር በታንክና በእግረኛ በየቤቱ እየገባ መጨፍጨፉ ሳያንስ የኢኮኖሚ አሻጥር ውስጥ በማስገባት ምናልባት ማዳበሪያ በመከልከል እና እጅግ በተጋነነ ዋጋ ለሽያጭ በማቅረብ በህዝባችን ላይ የኢኮኖሚ ጦርነት አውጇል። በዚህም የአፈር ማዳበሪያ ለሽያጭ ያቀረበበት ዋጋ የአማራን ገበሬ፣ የሀገር የጀርባ አጥንት የካደ ብቻ ሳይሆን ህልውናውን ለማጥፋት በተጋነነ ዋጋ ለመሸጥ እየተዘጋጀ በመሆኑ መላው አርሶ አደራችን አሁን በቀረበበት ዋጋ ማለትም በስምንት ሺ ብር እንዳትገዙ እናሳስባለን። የህልውና አደጋ ገጥሞት ራሱን ከወራሪ ጠላት እየተከላከለ በሚገኘው የአማራ ገበሬ ላይ የገንዘብ ትርፍ ለማግኘት ከወንበዴው ስርዓት ተመሳጥራችሁ በህገወጥ መንገድ የአፈር ማዳበሪያ ከዝናችሁ በተጋነን ዋጋ ለመሸጥ የተዘጋጃቸው ነጋዴዎች በትክክለኛው ተመን የማትሸጡ ከሆነ ድርጅቶችን የአማራ ፋኖ በጎጃም ማዳበሪያውን ለማህበረሰቡ እንደሚያከፋፍልና ና እናንተም ላይ እርምጃ የምንወስ መሆኑን እንገልጻለን። ድርጅታችን የአማራ ፋኖ በጎጃም ማዳበሪያውን ለማህበረሰቡ እንደሚያከፋፍል ና እናንተም ላይ እርምጃ የምንወስ መሆኑን እንገልጻለን። ለመላው የጎጃም ማህበረሰባችን በህገወጥ ወጥ መንገድ ማዳበሪያ ከዝነው የሚገኙ ነጋዴዎችን በአካባቢያቸው ለሚንቀሳቀሱ ብርጌዶች ና ሻለቆች እንድትጠቁሙ እንጠይቃለን። አለን ከአሁን በፊት የውትድርና ሙያ ስልጠና ወስዳችሁ ማለትም በእግረኛ፣ በኮማንዶ፣ በሜካናይዝድ እና በሌሎች ወታደራዊ ዘርፎች የሰለጥናችሁና በፋኖ አደረጃጀት ያልተካተታቸው ወገኖቻችን በሙሉ በአቅራቢያችሁ በሚገኝ የድርጅታችን ብርጌድ ወይም ክፍለጦር ጦር በመሄድ እንድትመዘገቡ ጥሪ እናቀርባለን። በዚያውም በህዝባችን ላይ እየደረሰ ያለውን ግፍና መከራ እያዩ እንዳላዩ መሆን የጭፍጫፊውን ስርዓት እንደመደገፍ ይቆጠራል። የአብይ አህመድ የግል ሰራዊት በሚሆን በሚወረውሩላችሁ ሽርፍራፊ ገንዘብ ቤተሰቦቻችሁንና ህዝባችንን እየገደላችሁ ያላችሁ የሚሊሻ አባላት በሙሉ ወደ እኛ እንድትመጡና ቤተሰቦቻችሁን በሰላም እንድታስተዳድሩ የምረት ጥሪ እናደርጋለን። ከስራ ገበታችሁ በአብይ ቅልብተኛ ወታደሮች ታግታችሁ በግዳጅ የአድማ ብተና አባላት፣ የመከላከያ አባላት የተደረጋቸው ወጣቶች በሙሉ የያዛችሁትን የጦር መሳሪያ በመያዝ ወደ ድርጅታችን እንድትቀላቀሉ ጥሪ እናቀርባለን። ከሌላ ክልል ተጎዳችሁ ወደ መከላከያ ሰራዊት የአብይ ጦር የገባችሁ ግለሰቦች ድርጅታችን ውስጥ ተቀላቅላችሁ ከመታገል ባለፈ ወደ ቤተሰቦቻቸው ለመሄድ ለምትፈልጉ ድርጅታችን ባወጣው የመሳሪያ ክፍያ ተመን መሰረት እየተከፈላችሁ የምትሄዱ መሆኑን መሆኑን እንገልጻለን። በምናደርገው የህልውና ተጋድሎ ውስጥ የግል ጦር መሳሪያ ታጣቂዎች ታላቅ ተጋድሎ እያደረጋቸው የምትገኙ መሆኑ ይታወቃል። ነገር ግን በድርጅታችን ባለው የፋኖ አደረጃጀት ውስጥ ተጠርንፎ ለመታገል ሁኔታዎች ያልፈቀዱላቸው የግል ታጣቂዎች ለድርጅታችን በውሰት እንድታስረክቡ ስንል እናሳስባለን። በውሰት የሰጣችሁበትን መታወቂያ መጣል ወይም ለሦስተኛ ወገን አሳልፎ መስጠት በጥብቅ የተከለከለ ነው። በህዝባችን ላይ የተደረገ ያለውን ይፋ የኢኮኖሚ ጦርነት ለመከላከል ማንኛውም የእህል ነጋዴ ላልተወሰነ ጊዜ ከቦታ ቦታ ይዞ መንቀሳቀስ በጥብቅ

የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር በዋና እሟ የምትመራው ናውስና አንዳርጌ ብርጌድ ከአምባ ጊዮርጊስ ወደ ገደብዬ በወራል ሲንቀሳቀስ የነበረ ያገዛዙ ቅጥረኛ ኃይል ልዩ ቦታው ወርቀ ደቦ ላይ ከቀኑ ስድስት ሰዓት ላይ በተወሰደ ኦፕሬሽን ሹፌሩ ተመጥቶ የነበሩበት መኪና በመገልበጡ አንድም ለወሬ ነጋሪ ሳይተርፍ የነበሩት ሀያ ሰባት አባላት በሙሉ እስከ ወዲያኛው ተሸኝተዋል። የብልጽግናው ኃይል አስክሬን ለማንሳት ከገደብዬ እና ከአምባ ጊዮርጊስ ከተሞች በርካታ ኃይል ይዞ ቢመጣም ለሶስት ሰዓት ከፍተኛ ምት ገጥሞት ምንም ሳይፈየድ ለድጋፍ የመጡ ሌሎች ኃይሎች ከፍተኛ ሰብአዊና ቁሳዊ ኪሳር አስተናግደው ተጨማሪ አንዶራልና ሁለት ፒካፕ መኪኖች ተመተው ባሉበት ቆመው ቀርተዋል። አገዛዙ ዛሬም እንደ ትናንቱ የሽንፈት ጽዋን ተጎነጅቶ በሀፍረት ተመልሷልም ተብሏል። ነውሰን አንዳርጌ ብርጌድ ከዳባት እስከ አምባ ጊዮርጊስ ከተማ ከሌሎች የጎንደር በጋሻው ክፍለ ጦር አባላት ጋር በመሆን በተደጋጋሚ ኦፕሬሽን በመስራት ጠላትን አይቀጡ ቅጣት በመቅጣት የምትታወቅ ጠንካራ ብርጌድ እንደሆነች የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ፣ አርበኛ ታድሎ ደሴ ካስትሮ ገልጿል። ሸካኑ በወሎ ቤት አማራ ደግሞ የተከዘ ክፍለ ጦር ከፍተኛ ተጋሎ ማድረጉ ተሰምቷል። የአማራ ፋኖ በወሎ ቤት አማራ ተጠናክሮ በቀጠለው የህልውና ትግል በላስታ ሳምኖ ኮር ስር በአርበኛ ኮማንዶ ዘላለም ሲሳይ የሚመራው ተከዜ ክፍለ ጦር በመንግስት ጥምር ሰራዊት ላይ ድል ተቀዳጅቷል ተብሏል። መነሻውን ግዳን ወረዳ ሙጃ ማርያም አድርጎ ዴንሳ ከተማ ላይ የሚገኙ ወጣቶችን አፈሳ ለማካሄድ አስቦ የተንቀሳቀሰውን የጠላት ጦር በንቃት ሲከታተሉት የነበሩት ተከዜዎች ሻለቃ አንድና የልዩ ዘመቻ ፋኖች ዴንሳ ከተማ ዙሪያውን በመያዝ ለጠላት የእሳት ረመጥ ሆነው በጥይት አረር ቆልቶታል። አይበገሬዎቹ ዴንሳ ከተማን ሲያስነኩት የመንግስት ሳይል አንድ ፓትሮል መኪና ሙትና ቁስለኛውን ይዞ ወደ ነበረበት ሙጃ ማርያም ተመልሷል። በዚህ አውደ ውጊያን በጠላት ሰራዊት በኩል አንድ ከፍተኛ አመራር እንደተሰዋና በዚህም የተበሳጨው የአገዛዝ ጦር ሙጃ ማርያም ላይ የሚገኙ ወጣቶችን አፈሳ እያካሄደ እንደሚገኝም ተገልጿል። መዳረሻው ድልና ነጻነት የሆኑ የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤት አማራ ላሳ ሰምነኮር የህዝብ ግንኙነት ኃላፊ ፋኖ ቢሆን ቢያበይም ገልጿል። በተመሳሳይ በአማራ ፋኖ በወሎ ቤት አማራ ሸህ ሁሴን ጅብሪል ክፍለጦር ከአብያ ምር ዙፋን ጠባቂ ሰራዊት ጋር በከለላ ወረዳ በተደረገ ከባድ ውጊያ ወራሪው ኃይል ሙትና ቁስለኛ ሆኖ ወደ መጣበት ተመልሷል። በተያያዘ የተጋለው መረጃን ፋኖን ከበባ ውስጥ አስገባል ብሎ በተንቀሳቀሰበት ስምሪት ሙክራባ በተባለ ቦታ ቁጥራቸው ከአስር በላይ የሚሆኑ ወዳደር አድማ ብተናዎች ሙትና ቁስለኛ ሆኖ ተመልሷል። መከላከያ አድማ ብተናና ሚሊሻ በጥምረት የተሰለፉ ሲሆን ነበልባሎቹ በርካታውን ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ከዚህ ጋር ተያይዞም ጠላት የፋኖን ምት መቋቋም ሲያቅተው በከለላ ወረዳ ያሉ ወጣቶችን ፋኖናችሁ በሚል ማሳበቢያ እያፈሰ ነው። በከለላ ወረዳ በደገ ዜሮ አንድ ቀበሌ ብቻ በአንድ ቀን 30 ወጣቶችን አፍኗል። እንደ ወረዳ የያዙት ቅድም 300 ወጣት አፍነው ለመልመል ወታደር ማቅረብ የሚል ነው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የንጉስ ሚካኤል ኮር ወታደራዊ ዋና አዛዥ አርበኛ ከረም መሃመር ገልጿል። በቀጠናው ፋሽስቱ የብልጽግና የአንድ ቡድን አገዛዝ በአውደ ውጊያ እየገጠመው ያለውን ሽንፈት ለማካካስ ህዝብ ላይ ግፍ መፈጸሙን አጠናክሮ ቀጥሎበታል። ሁለንተናዊ ሽንፈቱን እየተከናነበ ያለው አገዛዙ ህዝብ ላይ ግፍ መፈጸ አጠናክሮ የቀጠለበት ሲሆን ከዚህ ጋር ተያይዞ በአውደ ውጊያ በሳምነው ክፍለ ጦር በርካታ ወዳደር ሚሊሻው የተደመሰሰበት አገዛዙ የጉባ ላፍቶ ወረዳ ሀራ ሚሊሻዎችን ለጥፋት በመላክ ላስቴ ገራዶ ላይ ዘጠኛ አሳምኖ ክፍለ ጦር ነበልባሎች ቤተሰብ፣ እንዲሁም ዶሮ ግብር የአንድ ፋኖ ቤተሰብ በአጠቃላይ አስር የፋኖ ቤተሰቦችን ቤት በማቃጠል ጸረ አማራ ተግባራቸውን አጠናክሮ ቀጥለውበታል። ይህ አስንዋድ ጸረ አማራና ጸረ ያዙ ተግባር ባገዛዙ ከፍተኛ የሰሜን ወሎ ዞን አመራሮች ትእዛዝ የተፈጸመ ሲሆን አላማው በአውደ ውጊያ ያጡትን ድልና የደረሰባቸውን ኪሳራ በእርስ ለመድረስ ግጭትና በማህበረሰብ መካከል መጠራጠረን በመፍጠር ከገቡበት አዘቅት ለመውጣት እንደ መውጫ ስልት እየተጠቀሙበት መሆኑን ለማረጋገጥ ተችሏል ተብሏል። ስለሆነ መላ ሰራዊቱና ህዝቡ የአማራዝ የህልውና ትግል ከህልውና ባሻገር የአገር ባለቤት ለመሆን የሚደረግ ትግል መሆኑን ልብ በማለት በአገር አፍራሽ ጸረ ህዝብ ተግባር ሳይዘናጋ ሙሉ ትኩረቱን ዋናው አላማ ላይ ማድረግ አለበት ሲሉ የምስራቅ አማራ ኮር አንዳሳምነው ክፍለ ጦር ከፍተኛ አመራሮች ገልጸዋል።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 አካባቢዎችን በመድፍና በሌሎች ከባድ መሳሪያዎች ሲደበድም ማርፈዱም ተሰምቷል። በዚሁ ቀጠና በአማራ ፋኖ በጎጃም የስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ብርጌዶች ውስጥ አባ ኮስር ብርጌድ እና ደባይ ጮቄ ብርጌድ ከባድ ውጊያ ማካሄዳቸው ተነግሯል። አባ ኮስር ብርጌድ በነማይ ወረዳ በታላቁ ዲማ ጊዮርጊስ የቀባሃና፣ እና መንግስቶ ቀበሌ ሙሉቀን የፈጀ ከባድ ውጊያ አካሂዷል። በደባይ ጥላት ግን ወረዳ የሚገኘው ደባይ ጮቄ ብርጌድ ከአባ ኮስር ብርጌድ ጋር በጋራ በመሆን በመንግስቶ ቀበሌ እንዲሁም በደባይ ጥላት ግን ወረዳ የባባት ቀበሌ ንፋሳም ጎጥ ላይ ከባድ ውጊያ ሲያካሂድ ውሏል። በክፍለ ጦር ስር የሚገኙ ሁለቱም ብርጌዶች የመንግስትን ኃይል ሲቀጠቅጡት ውለዋል። ሁለቱ ብርጌዶች ሲያካሄዱት በዋሉት ውጊያ በብልጽግናው ኃይል ላይ ከፍተኛ ጉዳት ደርሷል። ውጊያውን መቋቋም የተሳነው የአገዛዙ ጦር የአርሶ አደሩን ሀብትና ንብረት ዘርፏል ተናግሯል። በደብረጽዮን ገብረ ሚካኤል የሚመራው የህወሀት ጎራ መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሄድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትእዛዝ በመኮንን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት ጠይቀዋል። እነዚህ አመራሮች በክልሉ የተቃዋሚ የፖለቲካ ፓርቲዎች አባላትን ያቀፈውን የጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል። የፓርቲው አመራሮች ይህንን ያስታወቁት በመቀለ ከተማ በሚገኘው የሰማዕታት ሀውልት አዳራሽ ሲያካሄዱት የቆይቱን ስብሰባ ሲያጠናቀቁ በወጡት የአቋም መግለጫ ነው ብሄራዊ አንድነታችን ሉዓላዊነታችንን ለማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፈዋል ተብሏል። በስብሰባው ላይ ባለፈው ነሐሴ ወር በተካሄደ አወዛጋቢ የህወሓት ጠቅላላ ጉባኤ የፓርቲው ሊቀመንበር ሆነው በድጋሚ የተመረጡት ዶክተር ደብረጽዮን፣ የምክትል ሊቀመንበርነት ቦታ የያዙት አቶ አማኑኤል አሰፋ፣ የፓርቲው ጽፈት ቤት ኃላፊነትን የተረከቡት ፈትለወርቅ ገብረ እግዚአብሔርን ሞንጆሪኖች ጨምሮ ሌሎች የፓርቲው ከፍተኛ አመራሮች ተሳትፈዋል። የስብሰባው ተሳታፊዎች በስብሰባቸው ማጠቃለያ ባወጡት ባለ 10 ነጥብ ያቋም መግለጫ ካነሷቸው ከሚባሏቸው ጉዳዮች አንዱ የህዋት የህጋዊ ሰውነት የማግኘት ጉዳይ ነው። ህዋት አምሳ ዓመት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫው የጠቆሙት አመራሮቹ የፓርቲ እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቋል። ከፕሪቶሪያ ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህዋትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። ምርጫ ቦርድ ኃይልን መሰረት ባደረገ የአመጽ ተግባር ላይ መሳተፉን ማረጋገጡን በመጥቀስ ህዋትን ከፓርቲነት የሰረዘው በጥር 2013 አመተ ምረት ነበር። ሆኖም ቦርዱ ከፌዴራል መንግስት የቀረበለትን ጥያቄ መሰረት በማድረግ ባለፈው አመት ነሐሴ ወር ህወሓትን በክልላዊ ፓርቲነት በድጋሚ መዝግቦታል። ህወሓት በምርጫ ቦርድ እንዲመዘገብ የተደረገው በአመፅና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎች በልዩ ሁኔታ እንዲመዘገቡ የሚያስችል ህግ በግንቦት 2016 አመተ ምረት በፓርላማ መጽደቁን ተከትሎ ነው። ቦርዱ ለህወሓት የሰጠው የህጋዊ ሰውነት ማረጋገጫ የህወሓትን የቀድሞውን ህልውና ወደነበረበት የማይመልስ በመሆኑ እንደማይቀበለው የገለጸው በዶክተር ደብረጽዮን የሚመራው ጎራ ጠቅላላ ጉባኤ በማካሄድ የአመራሮች ምርጫ አካሂዷል ለጠቅላላ ጉባኤው ና በስብሰባው ላይ ለተላለፉ ውሳኔዎች እውቅና እንደማይሰጥ የገለጸው ምርጫ ቦርድ ህዋትን ለሶስት ወራት በምንም አይነት ሁኔታ በምንም አይነት ፖለቲካዊ እንቅስቃሴ እንዳይሳተፍ አግዶታል ህዋት ይህ ውሳኔ ከተላለፈበት የካቲት ወር ጀምሮ ባሉት ሶስት ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእረምት እርምጃ ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰረዝም ቦርዱ ማሳወቁ ይታወሳል የህዋት መካከለኛ ና ከፍተኛ አመራሮች በትናንቱ የአቋም መግለጫችን ምርጫ ቦርድ የፕሪቶሪያ ስምምነትን በመጻረር ጉዳይን ወደ ተራቴክ ፖሊቲክኒካዊ ጉዳይ አውርዶታል ሲል ነቅፈዋል። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት ወደነበረበት እንዲመለስም ጠይቋል። አመራሮቹ በዚህ የአቋም መግለጫቸው የፕሪቶሪያ የግጭት ማቆም ስምምነት ያፈጻጸም ሂደትንም ዳስሰዋል። የፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አልሆነም ሲሉ ከዚህ ቀደም በህወሓት በኩል ሲንጸባረቅ የቆየውን አቋም ያስተጋቡት አመራሮቹ አደራዳሪዎችም ትጥቅ ፍቱ ከማለት ውጭ ስምምነቱ ሙሉ ለሙሉ እንዲተገበር ያሳዩ ዝግጁነት ውስን ነው ሲሉም ተችተዋል። የህወሓት መካከለኛና ከፍተኛ አመራሮች በአቋም መግለጫቸው ያነሱት የሚያደርጉት ጉዳይ በክልሉ የሚገኙ ተቃዋሚ ፓርቲዎች አባል የሆኑበትን የጊዜያዊ ምክር ቤት ህልውና ነው። የምክር ቤቱ መቋቋም የህዝብን ህገ መንግስታዊ ስልጣን የሚጥስ፣ ህዝብን ያላሳተፈ፣ ትልቅ የግልጽነት ችግር ያለበት በግዢ ኃይል በህዝባችን ላይ የተጫነ ነው ሲሉ አመራሮቹም ነቅፎታል። የጊዜያዊ ምክር ቤቱን ጸረ ህገ መንግስት እና ጸረ ዲሞክራሲ ሲሉ የጠሩት አመራሮቹ በዚህ ምክንያት ምክር ቤቱ ፍጹም ተቀባይነት የሌለ ነው ሲሉም ተቃውሞታል። በክልሉ የተመረጠ መንግስት እንዲኖር እንዲሁም በትግራይ ፍትሐዊና ዲሞክራሲያዊ ምርጫ እንዲካሄድ የክልሉ ጊዜ አስተዳደር፣ ፌዴራል መንግስትና የፖለቲካ ኃይሎች በቂ ዝግጅት እንዲያደርጉ አመራሮቹ ጥሪ አቅርበዋል። በደቡብ ሱዳን በሆስፒታል እና በገቢያ ስፍራ ላይ በተፈጸመ የቦምብ ጥቃት ቢያንስ ሰባት ሰዎች መገደላቸውን አንድ ግብረ ሰናይ ድርጅት ገለጸ። ይህ ጥቃት የተፈጸመው አገሪቷ ወደ እርስ በርስ ጦርነት ትገባለች የሚል ስጋት ባየለበት ወቅት ነው። ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ እንዳለው መሳሪያ የታጠቀች ሄሊኮፕተር በጆንግሌ ግዛት ኤልፍራንክ በሚገኝ ሆስፒታል መድኃኒት ቤት ላይ ቦምብ የጣለች ሲሆን በዚህም መድኃኒት ቤቱ ሙሉ በሙሉ ወድሟል። ከዚያም ሰው አልባ አውሮፕላን ድሮን በአካባቢው ያለ የገቢያ ስፍራ ላይ ቦምብ መጣሏን ኤምኤስኤፍ ገለጸ። ጥቃት የተፈጸመበት ሆስፒታሉ ከ10ሺህ በላይ ህዝብ በሚኖርበት ፋንጋክ ግዛት የሚገኝ ብቸኛው ሆስፒታል ሲሆን ሁሉም የህክምና ቁሳቁሶች መውደማቸውን ኤምኤስኤፍ አስታውቋል። ግብረሰናይ ድርጅቱ ከሞቱት በተጨማሪ ሀያ ሰዎችን ለጉዳት የዳረጉ ጥቃት ዓለም አቀፉን የሰብዊ ህግ በግልጽ የጣሰ ብሎታል። የኤምኤስኤፍ ቃል አቀባይ ማማን ሙስጠፋ ድርጅቱ መረጃዎችን ገና እያደራጀ እንደሆነ ጠቅሰው ነገር ግን የአይንማኞች ማኞች አውሮፕላኗ የመንግስት ኃይሎች ሄሊኮፕተር እንደሆነች መናገራቸውን ለቢቢሲ አስረድተዋል። ሆስፒታሉ በግልጽ የተሰቀለ መለያ ያለው መገኛ መለያችንን ለሁሉም ተፋላሚ ወገኖች አሳውቀናል። በመሆኑም ሆስፒታሉ የት እንደሚገኝ በሁሉም ወገኖች ዘንድ መታወቅ ነበረበት ብለዋል ቃል አቀባዩ። ጥቃቱን በተመለከተ ቢቢሲ ሀገሪቷን የውጭ ጉዳይ ሚኒስትር የጠየቀ ቢሆንም ወዲያውኑ የተሰጠ ምላሽ የለም። በቅርብ ሳምንታት ውስጥ በደቡብ ሱዳን የተባበሩት መንግስታት ተልኮ መሪ ኒኮላስ ሀይሶም አገሪቱ ወደ ሙሉ የእርስ በርስ ጦርነት ለመግባት ጫፍ ላይ ነው የምትገኙ ሲሉም አስጠንቅቀው ነበር። ይህ ስጋት የተፈጠረው በፕሬዚዳንት ሳል ሻኪር እና በምክትላቸው ሪክ ማቻር መካከል ያለው አለመግባባት እየተባባሰ በመምጣቱ ነው። ጥቃቱ ቀደም ብሎ የአገሪቱ ጦር አዛዥ ፖል ማጀክ ናንግ በርካታ ጀልባዎች ከተጠለፉ በኋላ የአጸፋ እርምጃ እንደሚወስዱ ዝተው ነበር። የጦር አዛዡ ለጥቃቱ ከምክትል ፕሬዚዳንቱ ማቻር ጋር ግንኙነት ያላቸውን ታጣቂዎች ተጠያቂ ያደረገ ሲሆን ማቻር ግን የቀረበባቸው ክስ ምላሽ አልሰጡም። ማቻር መጋቢት ወር ላይ አመፅ ለመቀስቀስ ሞክረዋል በሚል ከበርካታ አጋሮቻቸው ጋር ታስረው ነበር። በቅርቡ መንግስት ከማቻር ጋር የሚያበሩ ያሏቸውን ግዛቶች ዘርዝሯል። ይህም አገሪቱ ሁለት ትላልቅ ብሔረሰቦችን ወደ ያሳተፈ ሌላ የእርስ በርስ ጦርነት ውስጥ ልትገባ ትችላለች የሚለውን ስጋት ጨምሮታል። ደቡብ ሱዳን ከሱዳን በመገንጠል ነፃነቷን ያገኘችው እንደ አውሮፓውያን በ2011 ነበር። ሆኖም ከሁለት ዓመት በኋላ ፕሬዚዳንት ሳልቫኪር መፈንቅለ መንግስት ሙከራ አቀነባብሯል በሚል ማቻርን ከምክትል ፕሬዚዳንትነት ማንሳታቸውን ተከትሎ የእርስ በርስ ጦርነት ተቀስቅሷል። በሁለቱ መሪዎች ድጋፊዎች መካከል የተቀሰቀሰው ግጭት ለ400 ሰዎች ሞት እና ከ2.5 ሚሊዮን በላይ ዜጎች መፈናቀል ምክንያት ሆነዋል። ከዚያም እንደ አውሮፓውያኑ 2018 የሰላም ስምምነት ላይ ደርሰው ሁለቱ ወገኖች የተሳተፉበት የአንድነት መንግስት ተቋቁሟል። በሰላም ስምምነቱ መሰረት ዲሞ ዲሞክራሲያዊ ምርጫ ተካሂዶ ዜጎች መሪያቸውን ይመርጣሉ ተብሎ ቢታሰብም እስካሁን በሀገሪቱ ምርጫ ተካሄዱ አያውቅም። ከዚህም በተጨማሪ ሁሉንም ሚኒሻዎች ወደ አንድ በማምጣት እና አንድ የተባበረ ጦር ለመመስረት ታስቦ የነበረ ቢሆንም እንደታሰቡ አልሆነም። አሁንም በርካታ የታጠቁ ቡድኖች ለተለያዩ ፖለቲከኞች ታማኞች ናቸው። አሁን ላይ የተፈጠረው ቀውስ የተቀሰቀሰ ከወራ በፊት ሲሆን በእርስ በርስ ጦርነት ወቅት ከማቻር ጋር ተሰልፎ የነበሩ ዋይት አርማይ ታጣቂዎች በላይኛው የናይል ግዛት ከሚገኙ ወታደሮች ጋር በመጋጨታቸው እና በናስር የሚገኘን የጦር ሰፈር ከወረሩ በኋላ ነው። ከዚያም መጋቢት ወር ላይ ከጦር ሰፈሩ ወታደሮችን ለማስወጣት ስትሞክር የነበረች የተባበሩት መንግስታት ሄሊኮፕተር በጥይት ተመታ፣ ከፍተኛ የጦር ጀነራሎችን ጨምሮ በርካታ ሰዎች ሞተዋል። የመብት ተሟጋች ቡድኖችም ጦሩ በሰላማዊ አካባቢዎችና መሰረተ ልማቶች ላይ ጥቃት መፈጸሙ እንዲያቆሙ እየጠየቁ ነው። የተወደዳቸው ቻናላችን ቤተሰቦች ከብላክ ላይ ሚዲያ ለዛሬ ያዘጋጀናቸው የመረጃ ወጃችን እነዚህን ይመስሉ ነበር። ሰናይ ጊዜ ተመኘን።